ባለፉት አመታቶች እንግዲህ በኤዱ እና በማይክል አርቴታ መካከል አንዱ የነበረው አለመስማማት ሙሉ ቡድን፣ ሙሉ ስብስብ፣ ሙሉ ስኳድ የለኝም የሚል የማይክል አርቴታ ተቃውሞች ነበር። በተለይ በዘንድሮ የውድድር አመት ይህንን ሀሳብ ከአንዴም ሁለት ሶስት ጊዜ ሲያነሳ ይታያል። ያንን ተከትሎ ማይክል አርቴታ ሁለት ሀሳቦችን ያነሳል። ስኳድ የተጫዋቾችን ብዛት ለመጨመር ብቻ ሳይሆን ከስኳዱ ተጫዋቾች በብቃት ደረጃም ተቀራራቢ መሆን ይጠበቅባቸዋል የሚል አስተያየት አለው። ስለ ክረምቱ የዝውውር የሚያስቆጥር መስኮት ምን ታስባለህ? ተብሎ በመጋቢት ወር ሲጠየቅ፣ ተመጣጣኝ የሆነ ስኳድ ስብስቡን ማስፋት ይጠበቅብናል በማለት አስተያየቱ እንደሰጠ ይታወሳል። ማይክል አርቴታ አሁን የፈለገውን ነገር አንድሬ በርታ እየፈጸሙለት ያለ ይመስላል። ለዴቪድ ራያ ቀጥተኛ ተፎካካሪ የሚሆነውን ተጫዋች ኬፓ አሪዛባላጋ ጋር የሸፈኑ መስሏል። የዙቢሜንዲን ተፎካካሪ ደግሞ ኖርጋርድን አምጠዋል። አርሰናል ስብስብ ውስጥ ከሌሉት አንዱ የቀኝ የመሀል ተከላካይ ነበር። በዚህ ቦታ ላይ በትክክለኛ ቦታ በትክክለኛ ፍናል ብለው የሚያስቡት ክርስቲያን ሞስኬራን አሁን ከጥቂት ሰዓታቶች በፊት አርሰናሎች ለማስፈረም ጫፍ ደርሰዋል። ክርስቲያን ሞስኬራ ለአርሰናል ምን ሚና ይኖረዋል? የክርስቲያን ሞስኬራ ብቃቶችስ ምን ምን ናቸው? ብለን በዛሬው ፕሮግራማችን እናያለን። አንድሬ በርታ በዚህ ዝውውር ላይ ምን ሚና ነበረው? አርሰናሎች ለሚቀጥለው የውድድር ዓመት ስብሰባቸውን ለምን ለማጠናከር ፈለጉ? ከአምና የዝውውር መስኮት ላይ ወይም ከአምና የስብስቡ ስብስቡን እንዴት ማሻሻል ያስባሉ። አርሰናሎች በዝውውር መስኮት ላይ ያለባቸው ቀዳዳ ተብሎ የሚነገረው የአጥቂ መስመርና የመስመር አጥቂ መስመር ነው፣ የግራ መስመር አጥቂ ማለት ነው። ሁለቱ ነበሩ። ነገር ግን መድፈኞቹ እንግዲህ በሊስታቸው ላይ ወይም በዝውውር ሊስታቸው ላይ ቀድመው መፈጸም የፈለጉት ከታች ወደ ላይ እየሰሩ ያለ ይመስላል። ከግብ ጠባቂ፣ የመሃል ተከላካይ፣ አሁን ደግሞ አማካይ ተከላካይ ያንን ሁሉ ቦታዎችን እንዲቀራቸው የአጥቂ መስመርና የግራ መስመር ተጫዋች ነው። በዛም ላይ እየሰሩ ይገኛሉ። ክርስቲያን ሞስኬራ ማን ነው በሚለው ግን በዚህኛው ፕሮግራማችን የምናነሳላችሁ ይሆናል። ውደድማቻችን ይህ የያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውደድማቻችን የእናንተን ኮሜንት የምጠብቅ ነው የሚሆነው። ያላችሁን ሀሳብ እና አስተያየት አስቀምጡልኝ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማድረግ የያያ ስፖርት ቤተሰብና አባል ይሆኑ። ክርስቲያን ሞስኬራ ይህ ኮሎምቢያዊ በዘር ሀረጉ ከኮሎምቢያ የሚመዘዝ ነገር ግን ስፔን የተጫወተ እንዲሁም በስፔን የተወለደ ነው በቫሌንሲያ ነው እንግዲህ ይህ ተጫዋች የሚጫወተው ሀያ አመቱ ላይ ይገኛል እንግዲህ ነገ ሀያ ሁለት አመታትን የሚሞላው ይሆናል ለስፔን ከሀያ አንድ አመት በታች ብሔራዊ ቡድን በስፔን እንግዲህ በአውሮፓ ዋንጫው ማለት ነው ኢታን ዋነሪ በሚሳተፍበት ኢታን ዋነሪ ቡድን የጣለው ስብስብ አካል ነበር እንግሊዝ ስፔንን ጥላ ባለፈችበት የዛ ስብስብ አካል ነበር ሜትር ከ8 ይላሉ አንዳንዶቹ ቁመቱ ሜትር ከ9 እንዲያደርጉ፣ ግን ቁመቱ በብቁ ሁኔታ ከሳሊባ እና ከገብርኤል ጋር መፎካከር የሚችል ነው። መጫወት የጀመረው በሄርኩለስ ነው። ከ2013 2016 በሄርኩለስ ተጫውቷል። ከዛ በኋላ የቫሌንሲያ የሁለተኛ ቡድን አባል ነበር ከ2016 እስከ 2021 ድረስ። ከ21 እስከ 23 ደግሞ ቫሌንሲያ ቢ ቡድን ለ14 ጨዋታዎችን አድርጓል። ለዋናው ቡድን 83 ጨዋታዎችን አድርጓል። አንድ ጎል ማስቆጠር ችሏል። ከኮሎምቢያዊ ቤተሰቦች የተወለደ መሆኑን መርሳት የለባቸውም ይህ ተጫዋች በቫሌንሲያ ታሪክ በአስራ ሰባት ዓመቱ በተከላካዮቹ ታሪክ በትንሽ እድሜው ለቫሌንሲያ ዋናው ቡድን መጫወት የቻለ ተጫዋች ነው። በማል ተከላካይነት እንዲሁም ደግሞ የቀይ መስመር ተከላካይ ሆኖ ሽፋንን መስጠት የሚችል ነው። ሌላኛው የሚገርመው ብቃት እንግዲህ በአካል ብቃቱ ረገድ በፊዚካል ፐርፎርማንሱ ረገድ በጣም የተሻለ ተጫዋች ሆኖ ይታያል። ነገር ግን ብዙዎቹ የሚወዱለት ፍጥነቱን፣ እንዲሁም ደግሞ ብዙን ጊዜ ተጫዋቾች አልፈው ሊሄዱ ሲሉ የሚጠቀመውን ፍጥነት በጠላይ በታክል በመውረድ ረገድ በጣም የተሻለ ተጫዋች ነው ብለው ብዙዎቹ ይመሰክሩለታል። የአካዳሚ አሰልጣኙ በአንድ ወቅት የሰጠው አስተያየት በጣም የሚገርም ነው። ጥሩ የአካል ብቃት አለው። ብዙዎቹን ስታዩ ፊዚካላቸው፣ ቁመታቸው ረዘም ሲል የአካል ብቃታቸው በሚገባ አይታዘዝላቸውም። ይህ ተጫዋች ግን በዚህ በኩል በጣም የተሻለ ተጫዋች ነው። የአካል ብቃቱ በኩል በጥሩ የሚታዘዝለት ነው። ጥሩ ቴክኒካል ብቃት አለው ከኳስ ጋር። ከዛ ውጭ የአየር ላይም ጥሩ ፐርፎርማንስ አለው። ከእድሜው አንጻር ሲታይ ደግሞ በጣም መሻሻል የሚችል ነው። ማይከል አርቴታ አርሰናል ቤት ጥሩ የሆኑ የመሃል ተከላካዮች አሉ እና ለሌሎቹ ተከላካዮች በሚገባ ማሰልጠን ይችላሉ። ሳሊባ በዚህ በኩል ጥሩ ሚና ሊወጣ ይችላል። አርሰናሎች እንግዲህ ይህንን ተጫዋች በምን እስካሁን ድረስ ያሳካው ነገር አለ ካላችሁ አምና በፓሪሱ ኦሎምፒክ የሪ ዳኒሎ ኖሪዩን ፈረንሳይ ስፔን አሸንፏ ዋንጫውን ስታሳካ የዛ ስብስብ አባል ነበረ። በዘንድሮ ድር ዓመት በሰላሳ ሰባት ጨዋታዎች ላይ ተሰልፎ አንድ ጎሎችን አስቆጥሯል። በመሃል ተከላካይነትና እንዲሁም የቀይ መስመር ተከላካይ ሆኖ ተጫውቷል። ኤፍቢ ሬፍ የሚባል ዌብሳይት አለ ደርማቻችን በአምስቱ ሊጎች ላይ ያሉትን የተጫዋቾች ክህሎት እያነጻጸረ ያወዳድሯል። ለሞስኬራ በጣም የሚደነቁ ሁለት ነገሮችን እንግዲህ አድንቆልታል። አንደኛ ፓስ ኮምፕሌሽኑ ነው፣ ወይም የተሳካ ኳስ የማቀበል አቅሙ 95 ፐርሰንት ነው። ይህ ማለት ይህ ተጫዋች ኦልሞስት ወደ ሳሊባ የሚጠጋ ብቃት አለው። ፕሮግሬሲቭ ኬሪ ኳሱን ወደፊት ይዞ በመሄድም ጥሩ ብቃት ያለው ተጫዋቹ ነው ይታያል። የአርሰናልን የተከላካይ ስብስብ ስናየው በዘንድሮ ድድር ዓመት ያሉበትን ችግሮች ይታወቃል። በዘንድሮ ድድር ዓመት የአርሰናል ተከላካይ መስመር ኪምበር እንግዲህ ቀዶ ጥገና ተደርጎ ሁለታል ቤን ዋይት ቀዶ ጥገና ተደርጎ ለታል ገብርኤል ማጋሌስ ቀዶ ጥገና ተደርጎ ለታል ካላፊዮሪም እንደዚሁ። ስለዚህ በሚቀጥለው ውድድር ዓመት ስብስቡን በሚገባ ማጠናከር ያስፈልጋል እና እንዲሁም ደግሞ ቶሚያሱ እስከሚቀጥለው ጥር ድረስ ስለማይመለስ አርሰናሎች ይህንን ስብስብ ማሻሻል ፈልገዋል። አሁን በአርሰናል የቀይ መስመር ተከላካይነት ቲምበር፣ ዋይት እንዲሁም ደግሞ ካስፈለገ ሞስኬራ መሰለፍ ይችላል። በመሀል ተከላካይነት ሞስኬራና ሳሊባ፣ ገብርኤልና ካላፊዮሪ እንዲሁም ደግሞ ጃኮብ ኪቪያ የግራ መስመር የመሀል ተከላካይ ሚሆን ይሆናል ካላፊዮሪና ስካሊ የግራ መስመሩን የሚይዙ ይሆናል በአርሰናል በአጠቃላይ እንደ ስብስብ የተሻለ ጥሩ ውህደትን መፍጠር የሚችሉ ተከላካዮች ይኖሩታል ተብሎ ይጠበቃል። ይህንን የዝውውር ዜና እንግዲህ ፋብሪዚዮ ሮማኖ ሃንድ ሶፍ አርሰናል ነፈ እንዲሁም ደግሞ ዴቪድ ኦርነስቴን አረጋግጦታል። ሃንድ ሶፍ አርሰናል ከቅርብ ሰዓታት በፊት አርሰናሎች ከዚህ ተጫዋች ጋር በግል ጉዳይ ተስማምተዋል ዴቪድ ኦርነስቴንም ፋብሪዚዮ ሮማኖም እንዳሉት። ነገር ግን እንግዲህ ያቀረቡት ዋጋ አልታወቀም ነበር። 19 ሚሊዮን ዩሮ ወይም 16 ሚሊዮን ፓውንድ አርሰናሎች አቀርበዋል ይህንን ተጫዋች ለማጠናቀቅ ዝውውሩን ይህ ትልቅ ሂደ ጉዳት እንግዲህ አንድ በርታ ይህ ተጫዋች አርሰናልን በቅድመ ውድድር የቡድኑ አካል እንዲሆን ይፈልጋል። ስለዚህ ይህ ትልቅ ኃላፊነቶችን መውሰድ ነው ጥሩ የሚባል ነው። እንግዲህ በርታ ከኤዱ ያሻሻለው ነገር አለ። ስኳዱን ማጠናከር ያስፈልጋል። ስኳዱን ስብስቡን ጠንካራ ማድረግ አርሰናል የሚፎካከራቸው ሁለቱም ቡድኖች ማየት ትችላላችሁ። ማንቸስተር ሲቲ እና ሊቨርፑል፣ አንዱ ስራ እየሰሩት ያሉት በስብስቡን ማጠናከር ነው። እንደባለፉት አመታቶች በውስን ስብስብ የውድድር ዓመቱ ሊገፋ አይችልም። አርሰናል ያንን በሚገባ በዘንድሮ ውድድር ዓመት አይቷል። አርሰናል ባለፉት ዓመታቶች ብዙ ጨዋታ የተጫወቱ የማል ተከላካዮች የግራ መስመር ሙሉ ስብስቡን ማለት ትችላላች። አሁን መሻሻል እና ለውጦች ያስፈልጉታል። ቤን ኋይት ከጉዳት የሚመለስ ነው። ቲምበር ከጉዳት የሚመለስ ነው። ስለዚህ ይህ ስብስብ እስካስፈለገ ድረስ ሞስኬራ ከሁለት ዓመት በፊት የግራ መስመር ተከላካይ ሆኖ ሁሉ ተጫውቷል። ያ በሪከቨሪ በኩል በጣም ጥሩ ክህሎት ስላለው ነው። ስለዚህ አርሰናሎች ይህንን የስኳዱን ማጠናከር ላይ በሚገባ መስራት የሚችሉ ናቸው። አንድሬ በርታ እዚህ ጋር መደነቅ ጥብቅ የሚጠበቅበት እንቅስቃሴዎች እያደረገ ይገኛል። ቶሚያሱ እንግዲህ የስብስቡ አካል ስለማይኖር ይህ ተጫዋች እንግዲህ የማንን ቦታ ይሸፍናል ካላችሁኝ እንግዲህ ወይም የማንን አይነት ክህሎት አለው ካላችሁኝ የአንቶኒ ሩድሪገርን ተመሳሳይ ብቃት ላይ ያለ ነው። ለምን ካላችሁኝ አንቶኒ ሩድሪገር እንግዲህ እንደታስታውሱት በጣም አግሬሲቭ ተጫዋች ነው። ሜቢ ሩድሪገር ኳሱን ወደፊት ይዞበት የሚሄደው አቅም፣ ከኳስ ጋር ያለው ምቾት የተለየ ሊያደርገው ይችላል። ነገር ግን በአካል ብቃቱ ረገድ በመከላከሉ ረገድ በጣም የተለየ ያደርገዋል። አርሰናሎች በዚህ ዋጋ እንዴት ይህንን ተጫዋች አገኙት ካላችሁኝ ደግሞ አንድ አመት ኮንትራት ነው የሚቀረው። ሩድሪገርን የሚተካ አይነት ብቃት ያለው ነው፣ ጥሩ ክህሎት ያለው ነው። አርሰናል ገብሬል ማጋሌስን ሲያመጣ የነበረው አይነት ፐርፎርማንስ እዚህ ተጫዋች ላይ እናያለን። ምንድን ነው ያንን ገብሬል ማጋሌስ ወደ አርሰናል ሲመጣ እንደምታሰሱ ስህተቶችን የሚሰራ ኳስ ጋር ምቾት የማይሰማው ነበር። አሁን ግን በአርሰናል ቤት በጣም ከኳስ ጋር ምቾት ከሚሰማቸው ተጫዋቾች ውስጥ አንዱ ሆኗል። ስለዚህ ሞስኬሪያም ወደዛ ማደግ የሚችል ነው። ገና ሀያ አመቱ ነው፣ ነገ ሀያ አንድ አመቱ ይሞሏል። ስለዚህ ስብስቡን ማሳደግ የሚቻል ነው። በተለይ በኔ እይታ የካላፊዮሪ እና ሞስኬራን በመሀል ተ ከላካይነት ጥምረት ማየት የሚጠበቅብን ይሆናል። ጥሩ ጥምረትን የሚያሳዩ ተጫዋቾች ይሆናሉ ብዬ አስባለሁ። አንዱ በሪከቨሪ ስፒድ ጥሩ ነው፣ አንዱ ከኳስ ጋር ጥሩ ነው የሚሆነው። ስለዚህ የሳሊባና የገብርኤል ሳሊባና ገብርኤል ሌላ አይነት ውህደት ነው ያላቸዋል። ሳሊባ ከኳስ ጋር በጣም ጥሩ ነው። ገብርኤል ኳሱን ወደፊት መውሰድ አግሬሲቭ ነው። ስለዚህ ጥሩ ጥምረት ነው። የካላፊንና የሞስኬራም እንደዚህ አይነት ጥምረቶችን የምንጠብቅ ይሆናል። ከጃኮብ ኪቪየረም ጋር እንደዚህ አይነት መስማማቶችን ልታዩ ትችላላችሁ። በጣም በተለይ የሚደነቅበት ግን ሪከቨሪ ስፒዱን ወደኋላ የምመለስ ተጫዋቾች በስፒድ የሚበልጡት ከሆነ በጣም በቴክኒካልና በፊዚካል በኩል የተሻለ ተጫዋች ሆኖ ይታያል። አርሰናሎች ትክክለኛ ዝውውር ነው እንግዲህ ብዬ አስባለሁ። በእኔ እይታ ሙሉ ስኳዱን አንድ የሚያደርገው ቋሚ አስራ አንዱ ውስጥ ላናየው እንችላለን። በአመት ሀያ ጨዋታዎችን የሚጫወት ተጫዋች ይሆናል። በሚቀጥሉት አመታቶች አርሰናሎች ለነ ሳሊባ ሽፋንን የሚሰጥ ተጫዋች ነው። ሳሊባ እንኳን እንዲሁም እግር ኳስ ነው እና ይታወቅምና፣ ከአርሰናል መልቀቅ ቢፈልግ የአርሰናሎች ተተኪውን ካሁኑ የሚያመጡበት ይሆናል። የኖር ጋርድ የኬፓሪ ዛበላ ጋር ይህንን የበረኛ ቦታ የሚሸፍን ነው። ስለዚህ በቀጥታ አርሰናሎች ከዚህ በኋላ የአጥቂ መስመሩና የግራ መስመሩን ቦታ መሸፈን ላይ የሚያተኩሩ ይሆናል። ይህ ስብስብ በሚቀጥሉት አመታቶች ዋንጫ ለማምጣት በተለይ ትልቁ ሂደት ትልቁ የሚጠበቀው በአጥቂና በግራ መስመር ላይ ማንን ያስፈርማሉ የሚል ነው። አርሰናሎች እንግዲህ በዝውውር መስኮቱ ላይ አንድሬ በርታ አስተማማኝ የሆነ አጥቂን ወይም ደግሞ አስተማማኝ የሆነ መስመር ተጫዋች የሚያመጣ ከሆነ ስብስቡ በአጠቃላይ ለዋንጫ መፎካከሩን የሚቀጥል ይሆናል ተብሎ ይጠበቃል። ለምሳሌ አርሰናሎች በአጥቂ መስመር ላይ ቪክቶር ዮኬሬስን፣ በግራ መስመር ላይ እንደ ሮድሪጎ አይነት ተጫዋቾችን የሚያመጡ ከሆነ የዝውውር መስኮቱ ከአስሩ አስር አርሰናል የሚያመጣበት እድል ሊኖር ይችላል። ውደለማቻችን ይህ ያ ስፖርት ነው። ላይክ ሼር ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ቶሎ ቶሎ የእኛ መረጃዎች እንዲደርሳችሁ የደወል ምልክቱን መጫንዎን አትርሱ።